ሰላም ሰላም ጤና ይስጥልኝ ውድ እና እየተከበራችሁ በመላው ዓለም የምትገኙ ወደዚህ ወደዚህ ታላቅ ግሩፕ አባላት በአጠቃላይ እንዴት እንዴት ናችሁልኝ? በያላችሁበት ቦታ ሰላም፣ ጤና፣ ፍቅር፣ ደስታ፣ ስኬት፣ መትረፍረፍ በሙሉ ይብዛላችሁ እያልኩኝ ማለት ነው። እጅግ በጣም ደስ ይላል እንግዲህ ቻይና ካምፓኒያችን ኢንዱስትሪ እየጎበኘን እንገኛለን ማለት ነው። እንግዲህ እዚህ ጋር የምትመለከቱት የተለያዩ ባንዲራዎች አሉ ከፊታችን ማለት ነው። እንግዲህ ካምፓኒያችን በመቶ ዘጠና ስድስት ሀገር ላይ ይሰራል። የመቶ ዘጠና ስድስት ሀገር ባንዲራ እዚህ ጋር ተደርድሮ ታገኙታላችሁ ማለት ነው። እንግዲህ እጅግ በጣም ደስ ይላል። ቢዝነሳችን ስንሰራ እንግዲህ ሃይማኖት፣ ፖለቲካ፣ ጾታ ሳይነካ በአብሮነት በአንድነት ሰርተን ማደግ ሰርተን መለወጥ የምንችልበት ትልቅ ኢንዱስትሪ ነው ማለት ነው። እንግዲህ ቢዝነሱ እየሰራችሁ ያለ ያላችሁ በድጋሚ እንኳን ደስ አላችሁ ኮንግራቹሌሽን ልላችሁ ፈልጋለሁ እንግዲህ ያልጀመራችሁም ደግሞ ጀምራችሁ በተዚህ ታላቅ ስኬት እንደምንገናኝ ተስፋ አድርጋለሁ።